ከቀኑ 6 ሰዓት ሆኗል። ከአማራ ሚዲያ ኮርፖሬሽን የዕለተ ማክሰኞ የሚያዝያ 28 ቀን 2017 ዓም የኩለ ቀን ዜና መጽሔት ይዘን ቀርበናል። በቅድሚያም አበይት ጉዳዮችን ነው። ከ105 ሚሊዮን ብር በላይ ወጪ የተደረገበት የጎንጅ ቆለላ ወረዳ የመጀመሪያ ደረጃ ሆስፒታል ተመርቆ ለአገልግሎት ክፍት ሆነ። በአማራ ክልል እየተካሄደ ባለው ግጭት ምክንያት እየደረሰ ያለው ጉዳት አሳሳቢ በመሆኑ ሁሉም ሕብረተሰብ ትኩረት ሰጥቶ በመመልከት ለመፍትሄው መስራት እንዳለበት የፖለቲካ ምሁሩ ዶክተር ቹቹ አለባቸው አሳሰቡ። ጉዳዩን በተመለከተ በዜና መጽሄታችን በአጀንዳነት እንመለከተዋለን። ከውጭ እስራኤል ለሁቴ አማጽያን ጥቃት ምላሽ በመስጠት በየመን ሆዴዳ ወደብ የአየር ላይ ጥቃቶችን ሰነዘረች። በቆይታችን እነዚህንና ሌሎች የሀገሩ ዘገባዎችን ወደ እናንተ የምናደርስ ሲሆን የውጭ ቢዝነስና የስፖርት ዘገባዎችም የዜና መጽሄቱ አካል ናቸው። ስፈልግ ሙጨና ፍቅር ተዘገየ ከመለዊ ስርጭት ባለሙያዎች ጋር በጋራ በመሆንና መጽሄቱን እየመራን አብረናችሁ ቆይታ እናደርጋለን። ቀዳሚ ወዳደረግነው ዘገባን የምናልፈው አብረነታቸው አይላይም ከአንድ መቶ አምስት ሚሊዮን ብር በላይ ወጪ የተደረገበት የጎንጂ ቆለላ ወረዳ የመጀመሪያ ደረጃ ሆስፒታል ተመርቆ ለአገልግሎት ክፍት ሆነ። የተገነባው ሆስፒታል ከዚህ በፊት ይደርስባቸው የነበረውን እንግልትና ወጪ እንደሚቀርፍላቸው በሰሜን ጎጃም ዞን የጎንጂ ቆለላ ወረዳ ነዋሪዎች ተናግረዋል። አማር ሊቁ ተጨማሪ አለው። በምረቃ ስነ ስርዓቱ ላይ የተገኙት በምክትል ርዕሰ መስተዳደር ማድረግ የማህበራዊ ዘርፍ አስተባባሪና የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ በክልሉ የተከሰተው ግጭት ብዙ ወላድ እናቶችና ህጻናትን ለሞት የዳረገ በመሆኑ ሁሉም ለሰላምና ልማት ትኩረት ሰጥቶ እንዲሰራ አሳስበዋል። ህጻናት እንዳይማሩ ተደርገዋል። የጤና ተቋማት የሚጠበቅባቸውን አገልግሎት እንዳይሰጡ ተጽዕኖ አድርሷል። በመሆኑም በብዙ መቶ የሚቆጠሩ ወላድ እናቶች ህይወት ለመተካት ሲሉ ህይወታቸውን አጥተዋል። በጤና ተቋም እንክብካቤ ተደርጎላቸው ቢወለዱ ነገ ንጉስ፣ መሪ፣ አስተማሪ፣ ኢንጂነር፣ ፓይሌት መወታደር ሊሆኑ የሚችሉ ህጻናት ህይወታቸውን አጥተዋል። የአካባቢያችንን፣ የክልላችንና የሀገራችንን ሰላም ለመጠበቅ ለመልማት የመረቅነውን ተቋም በአግባቡ ህዝባችን እንዲጠቀም እንድናደርግና ሁላችንም ትብብር እንድናደርግ ጥሪዬን እያስተላለፉ ለዚህ ሆስፒታል ስኬት ውጤታማነት አስተዋጽኦ ያበረከቱትን ሁሉ ላመሰግን እወዳለሁ። የአማራ ክልል ጤና ቢሮ ኃላፊ አቶ አብዱል ከሪም መንግስቱ በክልሉ የጤና ተቋማት ተደራሽነትን ለማስፋት እየተሰራ ነው። የጎንጭ ቆለላ የመጀመሪያ ደረጃ ሆስፒታልም የውስጥ ደዌ ሕክምና እንዲሁም የእናቶችና ህጻናት ሕክምናን ጨምሮ የተለያዩ አገልግሎቶችን የሚሰጡ ክፍሎችን በውስጡ የያዘ የአካባቢውን ህብረተሰብ ችግር ሊፈታ የሚችል ሆስፒታል ነው ብለዋል። በክልላችን አጠቃላይ መቶ ሆስፒታሎች አሉን። የዛሬውን የጎንጅ ቆለላን ሲጨምር መቶ አንድ ሆስፒታል በክልላችን ይኖረናል። ይሄ ሆስፒታል እንግዲህ ፋይዳውን ስንመለከት ለጎንጅ ቆለላ ወረዳ ማህበረሰብና እንዲሁም ለአካባቢው በዙሪያው ላሉ የማህበረሰብ ክፍሎች አገልግሎት የሚሰጥ ነው። ሁሉንም በመጀመሪያ ደረጃ ሆስፒታል ሊሰጡ የሚችሉ አገልግሎቶችን ይሰጣል። ለምሳሌ ያክልም የውስጥ ደዌ ሕክምና አገልግሎቶችን የሚሰጥበት፣ የሕፃናት ሕክምና አገልግሎት የሚሰጥበት፣ የእናቶች ጤና አገልግሎቶች የሚሰጡበት እንዲሁም ተላላፊና ተላላፊ ያልሆኑ በሽታዎችን የሕክምና አገልግሎት የምንሰጥበት ትልቅ ተቋም ነው። ሆስፒታሉ ግንባታው ይጠናቀቅ እንጂ የግብዓት አቅርቦት አልተሟላለትም ብለን ላነሳንላቸው ጥያቄም ለማስጀመሪያ የሚሆኑ ግብዓቶች ተገዝተዋል፣ በቅርቡ ወደ ስራ እንዲገባ የሰው ኃይል የማሟላት ስራዎች እየተሰሩ መሆናቸውንም ቢሮ ኃላፊው ተናግረዋል። ለማስጀመሪያ የሚሆኑ እስቶራችን ላይ አዘጋጅተን ያለንበት ሁኔታ ነው ያለው። ስለዚህ ይህንን የህክምና መሳሪያም በቀላሉ አጓጉዘን ህክምናው ማስጀመር የምንችልበት ሁኔታ ነው ያለው፣ ተዘጋጅተናል የሚለውን ነገር ነው ለመነሳ የምፈልገው የሆስፒታል ስራ አስኪያጁን ምደባ አድርገናል። ስለዚህ አሁን ደግሞ በቢሮ ደረጃ የዝውውርና የቅጥር ሂደቱ ደግሞ የሙያተኞቹን እያከናወን እንገኛለን። ለሆስፒታሉ አምቡላንስ ጭምር በዛሬው ዕለት የቁልፍ ርክክብና የአምቡላንሱን ርክክብ ያደረግንበት ሁኔታ ነው ያለው። የወረዳው ነዋሪዎች በበኩላቸው የሆስፒታሉ መገንባት ከዚህ በፊት ሕክምና ለማግኘት ሲያጋጥማቸው የነበረውን እንግልትና ወጪ እንደሚቀርፍላቸው ነው የተናገሩት። መጃ ስለሚያገኝበት ትራንስፖርት ምክንያት በምጥ በምን ሆነ እናቶች ጉዳት ይደርስባቸዋል ወጭ ደግሞ የአንድ ሰው ለመገላገል በግል ሆስፒታል እንላክና ዝግ ስለሚሆን እስከ ስድስት ሽፍር እስከ አስር ሽፍር ድረስ አንድ ወላድ ለመገላገል ይህንን ወጭ እየተወጣ ነው ሲሰራ የነበረው ማለት ነው በጣም ብዙ ችግሮችን ብዙ ችግሮችን ይቀርፍልናል ብዬ አስባለሁ ይናጭ ኮሬ ወይም ከይናጭ አዴት በሸክም ሁላ እኔ ለምሳሌ የገጠመ የራሴ ታሜ እንዳሁኑ ሳይሆን አዴት ድረስ በሸክም ወስደውኛል ነገር ግን እዚህ በደጃፋችን ለመሰራቱ ከዚህ ያን ሁሉ ድካም ህብረተሰቡን በጣም ከጉልበት ወጭ በጣም ብዙ ነገር ይቀንስልናል። በምረቃ ስነ ስርዓቱ ላይ በምክትል ርዕሰ መስተዳደር ማድረግ የገጠር ልማት ዘርፍ አስተባባሪና የአማራ ክልል ግብርና ቢሮ ኃላፊ ዶክተር ድረሳሉን ጨምሮ ሌሎች የክልል የሰሜን ጎጃም ዞን እና የጎንጅ ቆለላ ወረዳ የስራ ኃላፊዎች ተገኝተዋል። የወደፊቱን የከተማዋን እድገት ታሳቢ ያደረጉ የልማት ስራዎች በባህር ዳር ከተማ እየተከናወኑ መሆኑን የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንተው ተናገሩ። የአማራ ክልል ከፍተኛ የመንግስት የስራ ኃላፊዎች በባህር ዳር ከተማ እየተሰሩ ያሉ የልማት ስራዎችን ተዘዋብሮ ተመልክተዋል። ዘመኑ ይልቃ የአማራ ክልል ከፍተኛ የመንግስት የስራ ኃላፊዎች በባህር ዳር ከተማ እየተከናወኑ የሚገኙ የመሰረተ ልማት ስራዎችን ተዘዋውሮ ተመልክተዋል። የስራ ኃላፊዎቹ በከተማ አስተዳድሩ የሚሰሩ የአስፓልት መንገድና የኮሪደር ልማት ስራዎችን ነው ተዘዋውሮ የተመለከቱት። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው በከተማ አስተዳድሩ 22 ኪሎ ሜትር ደረጃውን የጠበቀ የአስፓልት መንገድ እየተሰራ ነው ብለዋል። በዚህ ዓመትም 17 ኪሎ ሜትሩን በማጠናቀቅ ለአገልግሎት ክፍት ለማድረግ በርብርብ እየተከናወነ መሆኑን ተናግረዋል። ወደ 22 ኪሎ ሜትር አስፓልት መንገድ በባህር ዳር ከተማ በከተማ አስተዳደሩ በጀት የሚሰራ መንገድ ነው ያለን። ይሄ መንገድ እንግዲህ ዝቅተኛው 20 ሜትር ስፋት ያለው ነው፣ ከፍተኛው ደግሞ 40 ሜትር ስፋት ያላቸው መንገዶች ናቸው። ደረጃቸውን የጠበቁ የአስፓልት ኮንክሪት መንገድ ነው እየተሰራ ያለው። አሁን የአስፓልት ስራው እየተፋጠነ ያለበት ሁኔታ ነው ያለ የሌሎችም ስራዎቻችን በአጠቃላይ በዚህ ዓመት ቢበዛ አምስት ኪሎ ሜትር ሊያድር ይችላል፣ ወደሚቀጥለው ዓመት ሊሸጋገር ይችላል እንጂ አስራ ሰባት ኪሎ ሜትር አስፓልት ሙሉ በሙሉ ይጠናቀቃል። የከተማዋን ውበት በእጅጉ እየጨመረ የሚገኘው የኮሪደር ልማት ስራ የመጀመሪያው ዙር ተጠናቆ የሁለተኛው ምዕራፍ መጀመሩንም ተቀዳሚ ምክትል ከንቲባው ገልጸዋል። የከተማዋ ሰላም ወደ ተሻለ ደረጃ መምጣቱ የኢንቨስትመንት እንቅስቃሴው እንዲፋጠን እድል ፈጥሯል ብለዋል። ባህር ዳር ከተማ አሁን ላይ የሚኖርባትና የሚሰራባት ከተማ በመሆኑ አልሚዎች ወደ ከተማዋ መጠው በፈለጉት ዘርፍ እንዲያልሙም ጥሪ አቅርበዋል። የከተማችን ሰላም ከጊዜ ጊዜ እየተጠበቀ መጥቷል። ኢንቨስትመንቱ እየተነቃቃ ነው። ቱሪዝሙ እየተነቃቃ ነው፣ ስራም የህዝባችን በሰላም ወጥቶ የመግባት ሁኔታም በከፍተኛ ደረጃ እየተሻሻለ ያለበት ሁኔታ ነው ያለ። ስለዚህ ባህር ዳር ከተማ አሁን ላይ የሚኖርባት፣ የሚሰራባት፣ የሚዝናኑባት፣ የሚጎበኛት ከተማ ናት እንጂ ሶሻል ሚዲያው ወይም የሳይበር ሚዲያው ስሟን እንደሚያጠፋት ያለች አይነት ከተማ አይደለችም። በዚው አጋጣሚ ባህር ዳር ከተማ ወዳጆችም መጣችሁ እንድታለሙ እንድትዝናኑ ለማለት ነው የምፈልገው። በጉብኝቱ ላይ የተገኙት የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው በባህር ዳር ከተማ እየተከናወኑ ያሉ የልማት ስራዎች የወደፊቱን የከተማዋን እድገት ታሳቢ ተደርጎ እየተከናወነ በመሆኑ ለሌሎች ከተሞች አርአያ የሚሆን ነው ብለዋል። የሚሰሩ መንገዶች የከተማዋን እድገት የከተማዋን ልማት ከተማዋ ለቱሪዝም ማዕከል እንድትሆን ታስቦ የተሰራ መንገድ ነው። የብስክሌትም የእግረኛ መንገድም ነጣጥሎ የያዘ ሁሉን ነገር ደረጃውን አሟልቶ የያዘ ነው። የወደፊቱን የባህር ዳርን እድገት ማዕከል አድርጎ ታሳቢ ተደርጎ ነው የተሰራ። በክልሉ የተፈጠረው የጸጥታ ችግር ከጊዜ ወደ ጊዜ እየተሻሻለ መምጣቱ የልማት ስራዎች በተሻለ ፍጥነት እንዲከናወኑ እድል እየፈጠረ መሆኑንም ዶክተር መንገሻ ተናግረዋል። በጸጥታ ስጋት ምክንያት ወደ ተለያየ አካባቢ ሄደው የነበሩ ባለሀብቶች ወደ አካባቢያቸው እየተመለሱ በማልማት ላይ ናቸው ብለዋል። ህዝባችን የሰላም አየር እየተነፈሰ ከአካባቢው አመራር ጋር ጋራ ውይይት እያደረገ ምክክር እያደረገ እንዲህ አይነት ትውልድ ተሻጋሪ ልማቶችን እያለማነ ያለው ማለት ነው ስለዚህ በአንጻራዊነት አሁን ያለው አሁን ያለው የመጣው ሰላምና ጸጥታ በአካባቢያችን ልማት እንዲለማ እድል ፈጥሯል እሱ ብቻ አይደለም ባለሀብቶቻችን ተማረው ተሳቀው ተሳደው የነበሩትኝ አሁን ወደ ከተሞቻችን እየመጡ ልማቶቻችን እየሰሩ ነው ያሉት። አሁን እንደምታዩት በዚህ አካባቢ ያለው ይኸው ግንባታዎችን እየገነቡ ነው ያሉት። በክልሉ ሰላምን ከማስከበር ጎን ለጎን የሕዝቡን ፍላጎት የሚያሟሉ የልማት ስራዎች በመከናወን ላይ መሆናቸውም ተመላክቷል። የዞንና የመከላከያ ሰራዊት መሪዎች በተገኙበት በሰላም እንጂ በጦርነት የለማ ክልልም የተፈታ ችግርም የለም በሚል መሪ መልእክት ከደንበጫ ከተማና ከደንበጫ ዙሪያ ወረዳ ከተውጣጡ የህብረተሰብ ክፍሎች ጋር የውይይት መድረክ በደንበጫ ከተማ ተካሂዷል። የጸጥታ ችግሩ ከተፈጠረ ጀምሮ በከተማ አስተዳደሩ ሰብአዊና ቁሳዊ ውድመቶች መከሰታቸውን ያነሱት የደንበጫ ከተማ አስተዳደር ምክትል ከንቲባ ሙልቀም መኮንን በተደጋጋሚ በተከናወኑ የህዝብ ውይይቶች በአካባቢው አንጻራዊ ሰላም ማስፈን መቻሉን ተናግረዋል የምዕራብ ዞን ዋና አስተዳዳሪ እድሜ አለም አንተነህ አንተነ የጸጥታ ችግሩ በዞኑ ከፍተኛ የሆነ ሰብአዊ ቁሳዊና ምጣኔ ሀብታዊ ውድመት አድርሷል ብለዋል። ግጭቱ ማህበረሰቡ ማህበራዊ እረፍት እንዲያጣ በማድረግ ለተወሳሰበ ችግር እየዳረገው ይገኛል ምን ያሉት የደንበጫ ከተማ ነዋሪዎች በጸጥታ ችግሩ ምክንያት ለተለያዩ ማህበራዊና ኢኮኖሚያዊ ቀውሶች መዳረጋቸውንም ተናግረዋል። አሁንም ቢሆን ከዚህ የከፋ ችግር ሳይከሰት እየደረሰ ያለውን ሁለንተናዊ ቀውስ በመረዳት የታጠቁ ኃይሎች የሰላም አማራጭን እንዲከተሉ ነዋሪዎቹ ጠይቀዋል። በዜና መጽሔቱ በአጀንዳነት ወደምንመለከታቸው ዘገቦቻችን ስናመራ የሰላምን አስፈላጊነት ለማስረጽ ሁሉም የሃይማኖት ተቋማት የዘወትር አስተምሯቸው ስለ ሰላም መሆኑን የሃይማኖት አባቶች ይናገራሉ። ሰላምን ለማስፈን የሁሉንም ርብርብ የሚጠይቅ በመሆኑ ችግሮች ሲያጋጥሙ በውይይት የመፍታት ልምድንም ማዳበር ይገባል ብለዋል የሃይማኖት አባቶቹ። ሃይማኖት ተስፋዬ ተጨማሪ አለው። ሰላም የሚመነጨው ከግለሰብ ጀምሮ ነው። ይህንንም መሰረት በማድረግ ሁሉም የራሱን ሰላም ከማስፈን ባለፈ የወንድሙን ሰላምም መጠበቅ ይኖርባታል ያሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የባህር ዳር ሀገረ ስብከት ዋና ጸሐፊ መላከ ብርሃን ፍስሐ ጥላሁንና የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚዳንት ሼህ ጃውሃር መሐመድ ሲሆኑ ሰላም ከሌለ የሚከወን ነገር ባለመኖሩ ሁሉም የሃይማኖት ተቋማት ሰላምን የማይሰብኩበት ጊዜ የለም ይላሉ። ከግለሰብ ይጀምራል። ሰላም መታጣትም ሰላም መገኘትም ከግለሰብ ይጀምራል እና ቤተክርስቲያናችን ዘወትር 365 ቀናትን በሙሉ ስለ ሰላም ስትሰብክ፣ ስታስተምር፣ ስትጸልይ ስለ ሰላም ስትጸልይ ነው የምትኖረው። ሰላም ከሌለ ምንም ነገር ማድረግ አይቻልምና ለሰላም በጣም ትልቅ ቦታ ተሰጥቶ ይያል። በየመስጅዱ አሁን እኛ የመስጅዶቹ ማዕከል ናቸው ያሉት በየመስጅዱ ማዕከል መቼም እያንዳንዱ መሪ ሰላምን ረስቶ ሌላ መልእክት ያስተላልፋል የሚባል አይኖርም። ሰላም ብሎ ማለት አንተ ራስህ ሰላም መሆን፣ አሁን እኔ ሰላም ከሆንኩ ለአንተ አንተ ለእኔ ከስ ሰላም ከሆንክ የሌላው ሰላም መሆን እንችላለን። አሁን በሀገራችን የሚታየውን የሰላም እጦት ለመመለስ ሁሉም የሃይማኖት አባቶች ከጸሎት ባሻገር የአባትነት ሚናቸውን ሊወጡ እንደሚገባም አሳስበዋል። ከእኛ በላይም ከእኛ በታችም ያሉት አባቶች ከጸሎት ባሻገር በጸሎት ከእግዚአብሔር ጋር ከመነጋገር ባሻገር እኒህ በአንድም በሌላም ሰላሙን የሚያውኩትን በአካልም አግኝቶ በመልእክትም ሊሆን ይችላል ወደ ሰላም እንዲመለሱ ድርሻቸው መወጣት ይጠበቅብናል። ሰላም የሚባለው ነገር ግድ ወሳኝ ነው። በተለያየ አጋጣሚ ሰላምንም መስበክ መቻል አለብን። ወደ ሰላም መጣራት፣ ይህ የሁሉም ግዴታ ነው ነው የምለው። አሁን የታጣው ሰላም ተመልሶ ዜጎች በነፃነት ወጥተው የሚገቡበትን ምቹ ሁኔታ ለመፍጠር ሁሉም የድርሻውን መወጣትና ችግሮችን በውይይት የመፍታት ልምድን ማዳበር እንደሚገባም የሃይማኖት አባቶች ተናግረዋል። በሰላማችን ዙሪያ ላይ ቁጭ ብለን መነጋገርና መፍትሄ ማምጣት ይጠበቅብናል። የሚመለከተው ሁሉ አካል ለዚህ ባለቤት ሊሆን ይገባል። መንግስትም መንግስታዊ ያልሆኑ ተቋማትም የሀገር ሽማግሎችም እነዚህ አንቺ የሚባሉት አክቲቪስቶችም ሌላውም ቢሆን በሚዲያ ሰውን ከማባላት ይልቁንም ወደ መልካም ነገር መጥቶ የሚያስፈልጉ ጥያቄዎች በሰላም ተጠይቀው መፍትሄ ማግኘት አለባቸው። ከላይ ከመራሩ ከላይ አንስቶ እስከታች ያለው ሰላምን አንግቦ ሰላምን አስፋሪ፣ ሰላምን ናፋቂ፣ ለህብረተሰቡ ሰላም ፈላጊ መሆን አለበት። አንድ ሁለቱ ደግሞ ህብረተሰቡም እያንዳንዱ ከላይ እስከታች ድረስ ያለው በየደረጃው የህይወቱን ኑሮ ለማሳካት የህይወቱን ኑሮ ለማሳመር ሰላም መሆኑን አውቆ ሁሉም በየደረጃው ሰላምን ናፋቂና ሰላምን ወዳድ መሆን መቻል አለበት። ሰላም በእያንዳንዱ እጅ እንዳለና ሰላም ለአንድ ወገን ብቻ የሚሰጥ አለመሆኑን በመገንዘብ ሁሉም የሚጠበቅበትን መወጣት ከቻለ ሰላምን በዘላቂነት ማስፈን እንደሚቻልም የሃይማኖት አባቶች አስገንዝበዋል። ሀገር በቀል የግጭት አፈታት ስርዓቶች ለሀገራዊ የሰላም ግንባታ የጎላ ሚና ቢኖራቸውም በአግባቡ መጠቀም ባለመቻላችን ከችግር መውጣት አልቻልንም ሲሉ የቀድሞ የወሎ ዩኒቨርሲቲ ፕሬዚዳንትና የታሪክ መምህሩ ዶክተር አሰፋ ባልቻ ተናገሩ። በሀገሪቱ ላይ የሚታዩ ችግሮችን በውይይት መፍታት ይቻላል ያሉት ዶክተር አሰፋ ሁሉም አካላት በውይይት ሊያምንና ቀና አመለካከት ሊኖረው ይገባልን ብለዋል። ተጨማሪውን ከአማረ ሊቁ እንከታተል። ሀገር በቀል የግጭት አፈታት ስርዓቶች ለሀገር የሰላም ግንባታ ውጥኖች የጎላ ሚና እንዳላቸው ምሁራን ይናገራሉ። እንደ ሀገር አለመግባባቶች ወይም ግጭቶች የሚፈቱበት እምቅ ማህበራዊና ሀገር በቀል የግጭት መፍቻ ስርዓቶች እንዳሉ የቀድሞው የወሎ ዩኒቨርሲቲ ፕሬዝዳንትና የወሎ ዩኒቨርሲቲ የታሪክ መምህር ረዳት ፕሮፌሰር ዶክተር አሰፋ ባልቻ ያስረዳሉ። በተለያየ ምክንያት ሊነሱ የሚችሉ ግጭቶችን በቀላሉ የሚያስወግድ ትልቅ የዳበረ ባህል እንዳለን ይመቸም ለዓለም የታወቀ ነው። ሊትሬቸሮቹም ብዙ ናቸው። በሱ ላይ የዘውዳዊ ስርዓት በነበረበት ከአስራ አምስተኛው ክፍለ ዘመን ወዲህ እንደው በተለይ አንስቼ ለመናገር ያህል የሃይማኖት ተቋማት ትልቁን ድርሻ ይወስዳሉ። አገር ሊጎዳ የሚችል ብዙ ሰው ሊያስጨርስ የሚችል ጦርነቶች አቨርት እንደተደረጉ ሊትሬቸሮቹ ያሳያሉ። ይህ እንግዲህ ምንድን ነው? አሁን በዘመነ መሳፍንት ዘመን የምታየው ከሆነ በጣም በርካታ መሳፍንቶች በየቦታቸው ላይ የራሳቸውን ግዛት ከበው ሊኖሩ በነበረበት ጊዜ እንኳን ኃይለኛ የሆነ ግጭት ተፈጥሮ እልቂት እንደሚመጣ ሲያውቁ በመካከላቸው ገብተው እንደውም በአካባቢያቸው እንደ በተራ ማለት ይቻላል ወይም በዙር ማለት ይቻላል የሚፈልጉትን አካባቢ እንዲያስገብሩ ወይም በበላይነት እንዲቆጣጠሩ እስከማድረግ ደረጃ የሚደርስ ታሪክ እንዳለን በደንብ አውቃሉ። የውጭውን ዓለም ተጽዕኖ በሙሉ እንደ ስልጣኔ በመውሰድ የራስ መገለጫ የሆኑ ማህበራዊ ሀብቶችን በመዘንጋታችን እንደ ሕዝብ ዋጋ እየተከፈለ መሆኑንም ነው ዶክተር አሰፋ የተናገሩት ትኩረት ተሰጥቷቸው በጥናትም ይሁን በከፍተኛ ደረጃ እንደ ባህል እንደ ሴት ተወስደው እንደ ሀገር ሀብት ተወስደው እንዲጠበቁ ባለመድረጋችን የተነሳ ወደ ዘመናዊነት መጣን ብለን የዚህ የምዕራቡን ዓለም ኮድ ሊሆኑ እንብላቸው የህግ አንቀጾች እና መጽሐፍቶች መገልበጥ ከጀመረ በኋላ እነ ፍትሐ ነገስት እንዲቀሩ ሆነዋል። ቅድም የነገርኩ ይሄ ሃይማኖታዊም ሆነ ባህላዊ የሆኑ የማሸማቂያ ስርዓቶቻችን እንዲደክሙ ሆነዋል። ስለዚህ ለሁሉም ነገር ለጥፋቱ ሁሉ መቀጫ አለው የሚል ዘመናዊ ህግ የምንለው ይህ የፍትህ ስርዓት የምንለውን ነገር ካስገባን በኋላ ብዙ ነገሮቻችን እየተረሱ እየተወገዱ ወይም እየተገለሉ በመምጣታቸው የተነሳ አሁን ባለንበት አይነት ሁኔታ ውስጥ በምንገባበት ጊዜ ሊያቀልልን የሚችሉ የነበሩትን እንትኖች ውርሶቻችንን ቅርሶቻችንን ሳንይዛቸው ቀርተናል። ነው ቁጭቱ፣ እሱ ነው። ሀገር በቀል የግጭት አፈታት ስርዓቶችን በማጠናከርና አለመግባባቶችን በሰላማዊ ውይይት በመፍታት የኢትዮጵያን ሰላም አስተማማኝ ማድረግ ይገባል ያሉት ዶክተር አሰፋ ችግሩን ለመፍታት ግን በሁሉም ዘንድ መልካም አመለካከት መኖርና በውይይት የሚያምን ስነልቦና መኖር አለበት ብለዋል። የፖለቲካ ችግር ከሆነ የፖለቲካ ችግሩ መፍታት ነው የፖለቲካ ችግሩ ምንድን ነው? ማህበረሰብን ሊወክልልህ የሚችል ሀገር በቀል የሆኑ ተቋማትን ሊወክሉ የሚችሉ የሃይማኖት ተቋማትን ሊወክሉ የሚችሉ እና ጉዳዩን በደንብ የተረዱ የማህበረሰብ ክፍሎች አንድ ላይ ቁጭ ብለው ሲያወጉበት ነው። ይሄ ደግሞ ክፍት ጭንቅላትን ይጠይቃል፣ የክፍት ልቦናን ይጠይቃል። በእውነት ሀገርን ለማዳን ወገን እንዳያልቅ ለማድረግ ንብረት እንዳይወድም የበለጠ ድህነት ውስጥ እንዳንገባ ነቂምና ቁርሾ ለትውልድ እንዳናስተላልፍ በሚለው ላይ የሚያምን ማህበረሰብ ክፍል ከሁሉም አቅጣጫ ማለት ነው፣ የሚያሰባስብ ወገን የግድ ያስፈልጋል። ይህንን ማን ይሰራዋል፣ እንዴት ይሰራዋል የሚለው ነገር አሁንም እንግዲህ በብሔራዊ ደረጃ ሊታሰብ የሚችል ይመስለኛል። በአካባቢ ብቻ ሊወሰንና ሊሰራ የሚችል አይደለም። ችግሩ የአካባቢ ብቻ አይደለም። ባህላዊ የግጭት አፈታት ስርዓቶችን በጥናትና ምርምር በማገዝ የሃይማኖት ተቋማትን ከማግለል ይልቅ የችግሮች መፍቻ ቁልፍ አድርጎ በመጠቀም የሀገሪቱን የሰላም ችግር መፍታት እንደሚገባም ረዳት ፕሮፌሰር ዶክተር አሰፋ ባልቻ አሳስበዋል። እዚሁ ጉዳይ ላይ ሳንወጣ በአማራ ክልል እየተካሄደ ባለው ግጭት ምክንያት እየደረሰ ያለው ጉዳት አሳሳቢ በመሆኑ ሁሉም ሕብረተሰብ ትኩረት ሰጥቶ በመመልከት ለመፍትሄው መስራት እንዳለበት የፖለቲካ ምሁሩ አሳሰቡ። በሀገራችን ከዘመነ መሳፍንት ጀምሮ ችግሮችን በኃይል ለመፍታት በሚደረግ ትግል ለተደጋጋሚ ጦርነትና ለከፋት ችግር እንድትጋለጥ አድርጓት ቆይቷል። ይህም ጠንካራ ሀገረ መንግስት እንዳንገነባ አድርጎናል ብለዋል። የፖለቲካ ምሁሩ ዶክተር ችቹ አለባቸው ሀገራችን በተደጋጋሚ በግጭት ውስጥ መኖሯና ችግሮችንም መዋቅራዊ በሆነ መንገድ እንዳይፈቱ ስለሚደረጉ ጠንካራ ሀገራዊ መንግስት እንዳንመሰርት አድርጎናል። ይህም ለድህነት አጋልጦናልና ያሉት የፖለቲካ ምሁሩ ረዘም ላለ ጊዜ የሚዘልቁ ግጭቶች ምንጊዜ በሆነ ኢንሲደንት የተፈጠሩ አይደሉም። ታሪካዊና መዋቅራዊ የሆነ ስር የሰደዱ ችግሮች መኖርና እነሱ አለመፈታት ነው። እነዚህ ከረዥም ጊዜ ጀምሮ እየተንከባለሉ የመጡ ታሪካዊና መዋቅራዊ የሆኑ ችግሮች እችን ሀገር ብዙ ዋጋ አስከፍለዋታል። እንደ ሀገር ወስደን ስንት ለምሳሌ አንድ ጠንካራ ሀገረ መንግስት እንዳንገነባ አድርጎናል። አንድ ጠንካራ ብሔረ መንግስት ሀገረ መንግስት እንዳንገነባ አድርጎናል። ትልቅ ፈተና የሆነው በብዙ መልክ ወደኋላ አስቀርቷታል ሀገሪቱን የድህነት ተምሳሌ ታደርጓታል። እንጂ ሀገራችን እኮ ከማንም የተሻለ ሪሶርስ አላት፣ በሰው ኃይልም በተፈጥሮ ሀብት ከማንም የተሻለ ግን ከማንም በባሰ ደግሞ ድህነት ውስጥ ነው ያለት። የተረጋጋ መንግስት ማጣት፣ ጠንካራ መንግስት፣ ቅቡልነት ያለው መንግስት መገንባት አለመቻላችን አጠቃላይ ሀገረ መንግስት የሚባለውን ግንባታ ሊገኝ በሚችለው ከሀገሪቱ ታሪክ አንጻር ሊገኝ በሚችለው ደረጃ አለማስገኘቱ ትልቁ መንስኤ በግጭት አዙሪት ውስጥ መቀጠላችን ነው። ከዘመነ መሳፍንት ጀምሮ ችግሮችን በጉልበት የመፍታት ስልትን ይጠቀሙ ስለነበር ግጭቶችን በሰላም የመፍታት ልምድ የለንም። ከቅርብ ጊዜያት ጀምሮም በድርድር ለመፍታት የሚደረጉ ጥረቶችም ችግሩን ከስሩ መርምሮ ተገቢ የመፍትሄ ሀሳብ የማያስቀምጡ ስለሆነ በዘላቂነት ችግሮች ሲፈቱ አይታዩም ብለዋል። አለባቸውም። አለባቸው በትራንዚሽናል ጀስቲስም ለመፍታት የተሞከሩ ሙከራዎች አሉ፣ የሽግግር ፍትህ በሚል ግን ሙሉ አይደሉ። እነዚህም ሙሉ አይደሉ። ለምሳሌ በደርግ ጊዜ የነበረውን ቁርሾ ለመፍታት ባለስልጣናትን በመግደል ነው ችግሩን ፈታት ያለው። ወደ ፍርድ ቤት በማቅረብና በመግደል ነው። ኢህአዴግ ደግሞ በማሰር ነው ፍት ሰጠ ያለ እንደዚህ እንደዚህ አይነት ከጉልበት ተለምዷችን፣ ችግርን በጉልበት ከመፍታት ባህላችን ወጣ ሊሉ የሚመስሉ ግን ደግሞ ቀጣይነት የለሆናቸው ያልተጠናከሩ በሰላም ችግሮችን ለመፍታት የተደረጉ ሙከራዎችም አሉ። ግን ያልበሰሉ ያልጠነከሩ፣ መሰረታዊ ችግርን ያልፈቱ አድርገን መውሰድና ማየት ምንችል ይመስለኛል። በአማራ ክልል ያለው ግጭት ማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳትን እያደረሰ ነው። ይህንን ችግር በወቅቱ ተረድቶ ከልብ የመነጨ ድርድር ማካሄድ ይገባል። እስካሁን የደረሰው ጉዳት ቢበቃ መልካም ነው። ይህ ካልሆነና ችግሩ ለቀጣይ ዓመታት ከቀጠለ ጥሎት የሚያልፈው ጠባሳ በቀላሉ የሚመለስ አይደለምና ሁሉም ሊያስብበት ይገባል ሲሉ ዶክተር ቹቹ አለባቸው አሳስበዋል። ሄዶ ሄዶ መቆሙ ለማይቀረው ወይም በሰላም ወይም በድርድር መቋጨቱ ለማይቀር ጉዳይ ህዝብ ባያልቅ ክልሉ ባይወድም ንብረት ባይጠፋና እውነተኛ የሆነ ድርድር ዙሮ ወደ ችግር ማያስገባ ዙሮ ወደ ችግር ማያስገባ እውነተኛ የአማራን ህዝብ ጥያቄዎች የሚፈታ ሁሉንም ወገኖች የሚያሳትፍ እውነተኛ ድርድር በማካሄድ ይህን ግጭት ማቆም አለብን። ዘገባው የአዲሱ ታደገኝ ነው። ከአጀንዳ ዘገቦቻችን ወጥተን በዝርዝር እንደምንመለከታቸው ሌሎች ጉዳዮቻችን ስናመራ ሀገራዊና ክልላዊ ፈተና የሚወስዱ ተማሪዎችን ውጤት ለማሻሻል በትኩረት እየተሰራ መሆኑን የአማራ ክልል ትምህርት ቢሮ ገለጸ። የባህር ዳር ቀጠና የዘጠኝ ወራት የስራ አፈጻጸም ግምገማም ተካሂዷል። ትዝታ መኮንን ተጨማሪ አላት። የለማና ተወዳዳሪ ትውልድ ለመፍጠር ትምህርት አስፈላጊ ነው። በትምህርት ዘመኑ የትምህርት ስራው በታቀደለት የጊዜ መርሃ ግብር ስለመከናወኑ የባህር ዳር ቀጠና የዘጠኝ ወር ስራ አፈጻጸም ግምገማ እያካሄደ ነው። በአዊ ብሔረሰብ አስተዳደር የ2017 የዘጠኝ ወር ስራ አፈጻጸም ካለፈው ዓመት ጋር ሲነጻጸር የተሻለ እንደሆነ የትምህርት መምሪያ ኃላፊው አቶ ደስታው አለሙ ገልጸዋል። ወደ ትምህርት ቤት መጥተው የማጠቃለያ ፈተና ለሚወስዱ ተማሪዎች ልዩ ድጋፍ እየተሰጠ መሆኑን ነው የተናገሩት። ከ2016 የተሻለ ነገር ዘንድሮ ላይ እንደ ትምህርት ቢሮም እንደ አካባቢያችንም የተሻለ ስራ መስራት የቻልንበት ነው። ምንም እንኳ በርካታ ትምህርት ቤቶችና ተማሪዎች አሁንም ከትምህርት ገበታ ውጭ ቢሆኑ ይህን ነው እየተገመገመ የመጣው። ያው መማር ማስተማሩም በደንብ ነው እየተገመገመ የመጣው። አሁን ያው ማጠቃላይ ምዕራፍ እየሄድን ስለሆነ ትምህርት ገበታ ላይ ያሉ ተማሪዎች በምን መልኩ ነው ትምህርት እየተከታተሉ ያሉት? ውጤታቸውስ እንዴት ነው? ቀጣይ የክልልና የሀገር አቀፍ ፈተናስ ዝግጅታቸው ምን የሚለው ነው በዋነኝነት እየገመገምን ያለ ነው። በባህር ዳር ከተማ አስተዳደር ባለፉት ዘጠኝ ወራት ትምህርት ቤቶች ደረጃቸውን የጠበቁ እንዲሆኑ ለማስቻል የተለያዩ ተግባራት ሲሰሩ መቆየታቸውን የከተማ አስተዳደሩ የትምህርት መመሪያ ኃላፊ ዶክተር ሙላልማ አቤ ተናግረዋል። ሀገራዊና ክልላዊ የማጠቃለያ ፈተና በብቃትና በጥራት እንዲሰጥም በትኩረት እየተሰራ መሆኑን የገለጹት በቀጣይ ወራት ምን ንስራ ዋናው አንዱ ትልቁ አንኳር የተማሪዎች የብሔራዊ ፈተና ክልላዊና አገር አቀፍ ፈተና ነው። አሁን ትልቁ የምንመዘንበትም ይሄ በዚህ ላይ ትኩረት አድርገን ለመስራት ዝግጅት አድርገን ወደ ተግባር ገብተናል። አሁንም በቀሪ ስራዎች ላይ አጠናክረን የምንቀጥልበት ይሆናል። በተለያዩ ችግሮች ሳይከፈቱ የቆዩ ትምህርት ቤቶች በ2018 ዓ ም እንዲከፈቱ ለማስቻል ከማህበረሰቡ ጋር ውይይት እየተከናወነ መሆኑን የሰሜን ጎጃም ዞን ትምህርት መምሪያ ኃላፊ ነጋልኝ ተገኝ ተናግረዋል። ሁለቱም ዓመታት ያጣናቸው ያልተከፈቱ ትምህርት ቤቶች አሉ። ወደ ትምህርት ገበታ ያልመጡ በጣም በርካታ ተማሪዎች አሉ። መምህራን ላይም የሚደርሱ ፈርጀ ብዙ የሆነ እንግልቶች አሉ። ስለዚህ እነዚህ ችግሮች እንዳይፈጠሩ አሁን ላይ ቅድመ ዝግጅት ስራዎችን እየሰራን ያለ ነው። ምናልባት በ2018 500 በላይ የሚሆኑ ትምህርት ቤቶቻችን ሁሉም እንዲከፈቱ እና ተማሪዎቻችን በቀጥታ ወደ ትምህርት ቤት የሚወጡበትን መንገድ ለማመቻቸት ህብረተሰቡ ጋር መግባባት አለብን ብለን ነው አሁን እየሰራን ያለነው ማለት ነው። በሁሉም የክፍል ደረጃዎች ተማሪዎችን የማብቃትና ውጤታማ እንዲሆኑ ለማስቻል ያለመ የግምገማ መድረክ መሆኑን የአማራ ክልል ትምህርት ቢሮ ምክትል ቢሮ ኃላፊ እየሩስ መንግስቱ ተናግረዋል። የስድስተኛ የስምንተኛና የአስራሁለተኛ ክፍል ተማሪዎችን በልዩ ትኩረት የማብቃት ስራ ሊሰራ እንደሚገባም አሳስበዋል። የተማሪ ማብቃት ስራችን በሁሉም የክፍል ደረጃዎች መሰራት አለበት በልዩ ትኩረት ደግሞ የስምንተኛ ክፍል፣ የስድስተኛ ክፍል እንዲሁም የአስራ ሁለተኛ ክፍል ተማሪዎችን የማብቃት ስራ በልዩ ትኩረት መሰራት እንዳለበት ከዚህ በፊት እቅድ ወርዷል። ያን ገምግሞ በቀሪ ወራት ልዩ ርብርብ ለማድረግ ነው። የአማራ ክልል ትምህርት ቢሮ ከዞንና ወረዳ ትምህርት አመራሮች፣ የሁለተኛ ደረጃ ትምህርት ቤቶች ርዕሰ መምህራንና ሱፐርቫይዘሮች እንዲሁም ከትምህርት ባለድርሻ አካላት ጋራ የ2017 የትምህርት ዘመን የዘጠኝ ወር የስራ አፈጻጸም ግምገማ እያካሄደ ነው። በምስራቅ ጎጃም ዞን እናርጅ እናውጋ ወረዳ የፈለገ ብርሃን ንዑስ ወረዳ ነዋሪዎች የንጹህ መጠጥ ውሃ ግንባታው ተጠናቀው አገልግሎት እንዲሰጥ የሚያደርጉትን ተሳትፎ አጠናክረው እንደሚቀጥሉ ተናገሩ። የፈለገ ብርሃን ንዑስ ከተማ የንጹህ መጠጥ ውሃ ግንባታ ለረጅም ጊዜ ያገለገለ በመሆኑ ለብልሽት በመዳረጉ በንጹህ መጠጥ ውሃ እጦት ሲቸገሩ መቆየታቸውን ያስታወሱት ነዋሪዎቹ የውሃ ቱቦ ለመዘርጋት በጉልበትና በገንዘብ እገዛ እያደረጉ መሆኑን ተናግረዋል። የንጹህ መጠጥ ውሃ ስራው እስኪጠናቀቅም አስፈላጊውን ድጋፍ እንደሚያደርጉ ነዋሪዎቹ አክለዋል። በከተማው የተከሰተው የውሃ እጥረት በነዋሪዎቹ ላይ ከፍተኛ ጫና እያሳደረ መሆኑን የገለጹት የፈለገ ብርሃን ከተማ ውሃ አገልግሎት ጽሕፈት ቤት ስራ አስኪያጅ አቶ ታደገ ሞላ ከክልል፣ ከወረዳና ከአካባቢው ማህበረሰብ ከ45 ሚሊዮን ብር በላይ ወጪ ተደርጎ የንጹህ መጠጥ ውሃ ግንባታ ስራ መጀመሩን ተናግረዋል። መረጃውን ያደረሰን የናርጅና ወጋ ወረዳ የመንግስት ኮሚኒኬሽን ነው። መላው ኢትዮጵያ ህጋዊ የማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሠረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስታሰር ሕይወትን ያቀላል። እርሶስ ተመዝግበዋል? እንግዲያውስ በመላው አገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ፣ ደንበኛ ንጉሥ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ። ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ ይህን አይዲ ፋይዳ ፕሪንቲንግ መተግበሪያ፣ አስቸኳይ ከሆነ በስድስት የሥራ ሰዓታት ወይም በመደበኛ ከ2-6 ቀናት እንደ ምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ